ሰላም ጤና ስትልኝ፣ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ዛሬ የምገኘው እዚህ የቴክሳስ ዋና ከተማ ኦስትን የሚገኘው ትራቪስ ካውንቲ ኮሬክሽናል ኮምፕሌክስ ነው። እዚህ ሰለሞን አራያ ይገኛል። እንደምታስታውሱት በተከታታይ ሁለት ፕሮግራሞች ሰርቻለው። ኤርትራዊው ሰለሞን ባለፈው ሳምንት ሐሙስ ለአርብ ንጋት ላይ የሚያሽከረክረው ኤቲን ዊለር ወይም ከባድ የጭነት መኪና በርካታ መኪኖች ወደ 17 ነበር የተባለው ወደ 18 መኪኖች ተጋጭተው ከፍተኛ አደጋ ደርሷል። አምስት ሰዎች ሞተዋል። 11 ሰዎች ቆስለው ሆስፒታል ተወስደዋል። አደጋው ከፍተኛ ነው። ይህን አደጋ ያደረሰው ሰለሞን ነው ተብሎ ታምኖ ነው በዚህ እስር ቤት የገባው። ከጊዜያዊ ማቆያ ቅዳሜ እለት ነው ወደዚህ የተዘዋወረው። ይሄ ከፍተኛ ወንጀለኞች የሚታሰሩበት የከተማው እስር ቤት ነው። ያደረሰው አደጋ ከፍተኛ በመሆኑ በአምስት ሰከንድ ዲግሪ ፌሎኒ በሁለት ደግሞ ትርድ ዲግሪ ማንስላውተር ቦዲ ኢንጁሪ ኢንቶክሲኬሽን ማንስላውተር ተብሎ ነው የታሰረው እዚህ እስር ቤት ውስጥ። ሰባት ቻርጅ ሲታይ የዋስ መብት አለው። ወደ አንድ ነጥብ ሁለት ሚሊዮን ነው አጠቃላይ። ጥሩነቱ የዚህ የዋስ መብት የተዘጋ አይደለም። ገንዘብ ብቻ አይደለም የሚጠይቀው ንብረትም አስይዞ በዋስ ማስወጣት እንደሚቻል ነው ክሱ የሚያሳየው። ሰለሞን እዚህ እስር ቤት ከገባ ጀምሮ ይሄ አደጋ ከደረሰ ጀምሮ አሁን ዛሬ እንደምታዩት ይሄን ዘገባ ሳቀርብላችሁ ረቡ ነው ሳምንት ሞልቶታል። እስካሁን ያየው ሰው የለም የጎበኘው ሰው የለም። ያለበትን የአእምሮ ሁኔታ ለማገናዘብ ትችላላችሁ። እኔ እዚህ በመገኘቴ ቀጠሮ ይዤ ነው የመጣሁት። ገብቼ ነበረ እዚህ እስር ቤት ውስጥ ሆኖም ግን ቀጠሮዬ መቀየሩን ነግረውኛል። የደረስኩት ከጠዋቱ ሶስት ሰዓት ከሩብ ወይም በዚህ በአሜሪካ ናይን ፊፍቲን ኤም ነው ቀጠሮ ናይን ተሪ ነበረ። ሆኖም ግን ከኦፊሰሮቹ ፖሊሶቹ አስረድተውኝ የእስር ቤት ጠባቂዎቹ ገብቼ አነጋግሬ ነገ ለመምጣት እንዲሁ ሌላ ቀጠሮ ይዣለሁ ማለት ነው። ሆኖም ጠበቃ እንዴት ማግኘት ይችላል የሚለውን አነጋግሬ ነበር። ለምን ሕጉን አውቃለሁ ጠበቃ ማግኘት የሚችልበትን ስቴቱ ራሱ ሊያቆምለት ይችላል። ቤተሰቡ ተሯሩጦ ጠበቃ ሊያገኝለት ካልቻለ አንድ ሰው አቅም ከሌለው ራሱ ስቴቱ የሀገሪቷ መንግስት ጠበቃ ያቆምለታል። ጠበቃ ብሪስቶል ማየርስ ይባላል። ይህንን መረጃ ከዚሁ ከእስር ቤቱ ነው ያገኘውት። ቢሮ ውስጥ የሚሰሩ ፈልገው ሰጥተውኛል ስሙን። እሱን ደግሞ ጠበቃ ፈልጌ መረጃውን አቀርባለሁ። ደረሱት አደጋዎች ይህ የከፋ ነው ወይ እናንተ ከተማ ለሚለው፣ አይደለም። በርካታ አደጋዎች ያ ቦታ ይደርሳል። በሰሜን ኦስትን አይተሪ ፋይቭ የሚባለው ፈጣን መንገድ ላይ ለ10 ማይል ያህል ከከተማው ሰሜናዊ ክፍል ታች ደግሞ ዳውንታውኑ መካከል ከተማው ላይ ታልፎ ደግሞ ወደ አምስት ማይል ከከተማው እስኪወጣ ድረስ ከፍተኛ አደጋ በተደጋጋሚ ይደርሳል። እሱ አደጋ ያደረሰበት የተባለው ቦታ አሁን ኮንስትራክሽን ላይ ነው፣ መንገድ እየተሰራ ነው። ጠቧል። ያ ቦታ ለአደጋ እየተጋለጠ ነው። ብዙ ጊዜ መንገዱም በማይሰራበት ጊዜ በየጊዜው አደጋ የምንሰማበት ቦታ ነው። ይሄ አስተዋጽኦ ሊያበረክት ይችላል። መረጃ እንደሚያመለክተው እሱ መሀል ሌን ላይ መሀል ላይ ነበረ ሲነዳ የነበረው ከዛ በኋላ መኪና ከታርጎት ገባ አቋርጦት ከፊት ለፊቱ ሲገባ ለመቆጣጠር ሲሞክር ነው የአደጋ የደረሰው የሚል ነው ቃል የሰጠው። ሰብስታንስ ተገኝቶበታል፣ ዲፕሬሳንት የሚል ነገር አለ። እሱን ከጠበቃው ጋር ተወያይቶ ማረጋገጥ ያስፈልጋል። ሰለሞን ዳላስ ነው የሚኖረው። ከእስራኤል ሀገር ነው ወደ አሜሪካ የመጣው፣ በአሳይለም ነው የመጣው ሶስት የራሱ ልጆች አሉ ከባለቤቱ ጋር አጠቃላይ አራት ልጆች አሏቸው በአሁን ሰዓት ብዙ እርዳታ የሚያስፈልገው ነው የሞቱት ሰዎች ያሳዝናሉ የቆሰሉት ያሳዝናሉ የወደመው ንብረት ያሳዝናል ግን ከሆነ በኋላ ይሄ ሰው ሲወጣ ከቤቱ አደጋ ደርሳለሁ ብሎ አይደለም እንደተረዳሁት ቤተሰቡም ደውሎ እንዳናገረኝ ከሆነ በጣም ኑሮውን ለመለወጥ የሚጥር የነበረም ይሄንንም የአማዞን መኪና የሚነዳው በራሱ እንደሆነ የራሱ መኪና ነው። አሜሪካን ሀገር ከአራት ዓመት በፊት ሲመጣ በስድስት ወር ውስጥ ነው የትራክ ወይም ከባድ መኪና የማሽከርከር ፈቃድ ያገኘው መንጃ ፍቃዱን። ከዛ በኋላ ነው ተቀጥሮ ሲሰራ ቆይቶ የራሱን መኪና ገንዘብ ተበድሮም እየሰራ እየከፈለ የነበረው። ሆኖም ግን ተወሰነ ጊዜ ወዲህ የትራክ ወይም የዚህ ከባድ መኪና ቢዝነሱ እየደከመ በመምጣቱ እንደዚሁም ሌሎች ቤተሰባዊ ጫናዎች እንዳሉበት ነው የተረዳሁት። እና የሰለሞንን ዝርዝር ነገሮች ቤተሰቡ ፈቃደኛ ከሆነ ቃለ ምልልስ አድርጌ ወደ እናንተ አቀርባለሁ። ቤት ውስጥ ሰላም ከሌለ ወይም ያ ሰው የሚያስጨንቁ ጉዳዮች ካሉ መንገድ የሚወጣ የሚሾፍር ሰው ሀሳቡ መሰብሰብ አለበት። ምክንያቱም እዚህ ሀገር ሀይዌው ላይ በጣም ፈጣን ነው። በተለይ ቴክሳስ በአደጋ አንደኛ፣ ቴክሳስ ሁለተኛ፣ ካሊፎርኒያ በጣም በአደጋ የሚታወቁ ስቴቶች እዚህ ሀገር ላይ ይህን ከባድ መኪና እያስከረከሩ፣ እንደገና የውስጥ የቤተሰብ ጫና፣ የኑሮው ጫና ሲኖር ለአደጋ የመጋለጥ ሁኔታ ከፍተኛ ነው። ቤተሰብ እንደዚህ ለስራ የሚወጣን ባል፣ ወንድምን ወይም ሌላም ካለ በሰላም በፍቅር ወደ ስራ እንዲወጣ የመሸኘት ያ ሰው የተረጋጋ ነገር እንዲኖረው በተለይ ከሜንታል ሄልት ጋር ከአእምሮ ጤና ጋር የሚያገናኝ የሚያስጨንቅ ነገር ካለ በጣም ለእንደዚያ ለአደጋ የመጋለጡ ነገር ከፍተኛ ነው። ቤተሰቡ እስካሁን ድረስ ጎፈንድሚ ገንዘብ ለመሰብሰብ ከመጣር ውጪ ወጥተው ስለሱ መመስከር ስለ እሱ የመናገር ምን አይነት ሰው እንደሆነ ሰለሞንን ሊነግሩን እስካሁን አልፈቀዱም። እኔ አነጋግሬያለሁ። ባለቤቱ ትግርኛ ነው የምትችለው። እህቱ ደግሞ አለች፣ አማርኛ ነው የምትናገረው። እዚሁ አሜሪካን ሀገር በኒውዮርክ ነው የምትኖረው። ደውላ አናግራኛለች። ጠይቄያታለሁ ቃለ ምልልስ ለማድረግ ትፈልጊያለሽ ወይ ብዬ ጠይቄያለው። የተለያዩ ምላሾች ናቸው የደረሱኝ። እስካሁን ምናልባት ፈቃደኛ ሆነው ተመልካቾች። ለኤርትራዊም ለኢትዮጵያዊም ይህ ልጅ የሚረዳበትን መንገድ ከፈለጉ ዋናው ወጥቶ መናገር ነው። ለምን የትራምፕ ደጋፊዎች ከስደተኛ ጋር እያገናኙ ይሄው ሰው ጨረሰ እያሉ ነው። የሞቱት ሰዎችም እነማን እንደሆኑ እየወጣ ነው። እነሱንም መረጃዎች አቀርብላችኋለሁ። ሰለሞን ኤርትራ ተወልዶ ያደገ ከዛ እስራኤል ሀገር የኖረ ከእስራኤል በሚስቱ አማካኝነት በአሳይለም ወደዚህ እንደመጣ እስራኤል ሀገርም ጥሩ መልካም ሰው እንደነበረ ይሄንን ሰምቻለው። የቤተሰቡ የውስጥ ሁኔታ እንደገና ፋይናንሻሊ ደግሞም ተበድሮ የገዛው መኪና ነው ቢዝነሱ ሲቀዘቅዝ እነዚህ አስተዋጽኦ አድርገዋል ብዬ አስባለው። ተጨማሪ መረጃዎች ወደ እናንተ ይዤ ይመጣለው። ከሳሁን ይልማ ነኝ ከኦስተን ቴክሳስ።